የተሰሙ አዳዲስ መረጃዎች እና ከፍርድ ቤት ውሎ በኋላ የወጡ መረጃዎች አሉ። እንዲሁም ሀረርጌዎች አንዷአለም ላይ ተነስተውበታል። ቀነኒ አዱኛ የሀረርጌ ልጅ መሆኗ ይታወሳል። ይህንን አሉ አንድ ቀዌ የሚባል የቲክቶክ መጠሪያ ያለው የሀረርጌ ሰው ደግሞ ከአሳማኝ ትንተናዎች ጋር የዚህችን ልጅ ሀቅ ካላወጣሁኝ እኔ ወንድ አይደለሁም እያለ ይገኛል። ቀነኒ የሀረርጌ ልጅ ነች፣ እኛ ሀረርጌዎች ፍርድ ሲዛባ ዝም ብለን ቆመን አናይም። እስኪ ፍርዱን አዛቡት፣ ድፍን ሀረርጌ ወጥቶ ፍትሀን ይጠይቃል። ይሄ ካልሆነ እኔን ሰው ብላችሁ አትጥሩኝ እያለ ነው። እንደ ቀዌ ገለጻ ከሆነ ቀነኒ ራሷን ብትወረውር ኖሮ በተፈጥሯዊ መንገድ አእምሮዋ የጸጸት ስሜት ይሰማዋል፣ ወይንም አውት ኦፍ ኮንትሮል የጭንቀት ድምጽ ማውጣቷና መጮኋ አይቀርም። ይሄ ሳይንሱ ያረጋገጠው ነገር ነው ባይ ነው። ስለዚህ ስትጮ ጎረቤት መስማት ነበረበት። በሁለተኝነት ያነሳው ሀሳብ ደግሞ ራሷን ወርውራ ቢሆን ኖሮ ሰውነቷ መሬት ላይ በሚያርፍበት ጊዜ ከፍተኛ ግጭት ስለሚፈጠር ጭንቅላቷ ፈንድቶ ወይንም አጥንቷ ሲከሰከስ ድም ይፈጠራል ይህንንም ጎረቤት መስማት ነበረበት፣ ብዙ ነገሮች እየተደባበሱ ነው የዚች ልጅ ሀቅ ሳይወጣ ሐረርጌዎች ዝም እንዳትሉ፣ ኢትዮጵያውያን በሙሉም ዝም እንዳትሉ በማለት በስሜታዊነት ይናገራል። ሙድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ረፍረፌ ይበለልኝ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። ዛሬም ስለ ቀነኒ ነው እንግዲህ ይዘንላቸው የመጣ ነው ማለት ነው። ያው የቀነኒ ነገር እንግዲህ ማለቂያ የለውም ማለት ነው። ፍትህ እስካላገኘች ድረስ ሚዲያ ላይ ያለውን አዳዲስ ነገሮች እንግዲህ ሁሌም ይዘንላችሁ እንመጣለን። ዛሬም በአዲስ ነገር መጥተናል። የዛሬው ደግሞ አዲስ ነገር ምንድን ነው ካላችሁ እንግዲህ ሀረርጌዎች ተነስተዋል በቁጣ ማለት ነው። በጣም ተናደዋል። አሁን ላይ ቅስቀሳው ሌላ ጉዳይ ነው። ሌላ በጥብጥ እያመጣ ነው። እንግዲህ ሚያዝያ ዘጠኝ የነበረው ችሎት ሌላ ጉድ ይዞብን መጥቷል ማለት ነው። የተለያዩ ነገሮችን ህዝቡን በቁጣ ያስነሳ እንዲሁም ያስነባም ነው ማለት ነው። ብዙዎችም አንብተዋል እንዲሁም የቀነኒ ቤተሰቦችን በጣም አንብተዋል። በጣም እንደ ሰማኑ መረጃ ከሆነ በጣም እያለቀሱ እንደሆነ እየ ሰምተናል ማለት ነው። በጣም ያሳዝናል። የእውነት ፍትህ ኢትዮጵያ ላይ ጠፍታለች። እንግዲህ እና እንግዲህ መግቢያ ላይ እንደ ሰማችሁት ያው የሐረር ልጆች ምን እንዳሉ አስገብቼላችኋለው። እውነት ነው። እዚህ ጋ የሐረር ልጅ የጅማ ልጅ የወለጋ ልጅ ማለት የለብንም። ይሄ የብሔርና የእንትን ሳይሆን ኢትዮጵያዊነት ነው። እንደ ኢትዮጵያ እህታችን እንደ ሀበሻነታችን እንደ ኢትዮጵያዊነታችን ፍትህ ለቀነኒ ማለት አለብን ማለት ነው እና እንግዲህ የሐረር ልጆች እኛ የሐረር ልጆች እንዲሁም የህግ አዋቂ ነው ይህ ልጅ ማለት ነው ስለ ህግ የሚያውቅ ልጅ ነው። እና ይሄ የተደረገው ነገር ሁሉ ፍትህ ከተጓደለ ዝም አንለም። ሙላው የሀረርጌ ህዝብ ተነስቶ ፍትህ ይጠይቃል። ነው እንግዲህ ያው በዚህ እንግዲህ ለስምንት ቀን ተሰጥቷቸዋል። ከስምንት ቀን በኋላ እንግዲህ ከፋሲካ በኋላ ማለት ነው። በስምንት ቀን በኋላ ለስምንት ቀን ነው የድጋሚው ትናንትናው ቀጠሮ ማለት ነው። ከውስጥ አዋቂ የተሰማው ስምንት ቀን እንደተሰጣቸው ሰምተናል። ከዛ በኋላ እንግዲህ ምን እንደሚፈጠር እንግዲህ አናቅም። ሁላችንንም ልብ የሰበረ ነገር ሆኗል። የትናንትናው ችሎት ማለት ነው። በጣም ያሳዝናል። ብቻ ፈጣሪ አምላክ ለቤተሰቦቿ መጽናናትን በጣም ተመኘውኝ። እኔ በጣም አዘንኩ ከምላችሁ በላይ። ምክንያቱም ብዙ ነገሮች እየተደባበሱ እየተደባበሱ ሳስበው ፍትህ እንደማታገኝ እንዲሁ ታወቀኝ። ምክንያቱም እንደ ሄቨን የሄቨንን ነገር አይታችኋል ሁላችሁም፣ ፍትህ ሳታገኝ ሄቨን ስንት ጊዜ ሆናት? እስካሁን ድረስ ምንም ውፍ የለም። እናታ በቅ የለሽም ሰልችቷት ትታ እያነባች ቁጭ ብላለች ለፈጣሪ ሰጥታ ከሄበን በላይ ፍትህ የሚያገኝ ሰው ኢትዮጵያ ውስጥ አለ ብለን አላመንም። እውነት ከሄበን በኋላ ስንቶች ናቸው ስንቶችን ያጣኑ? ከነ ቀነኒ፣ እነ ትዝታ፣ እነ ሲምቦ ብርሃኑ፣ እነ አያንቱ ለቀምት ላይ ስንት ስንት እህቶቻችንን ያጣኑ ማለት ነው። ምክንያቱም ፍትህ የለም። እኛ ዝም ብለን ነው ፍትህ የምንለው ሲጀመር። እንደውም በአንድ ሁሉ ደስ ይለኛል አንዳንዴ ሳስበው ማለት ነው እና የሀረር ልጆች ብቻ አይደለም። እዚህ ጋር ቀነኔ ያው የሀረር እንደተወለደች እናውቃለን፣ የሀረር ልጅ እንደሆነች ትውለዷ ይሄን ሰምተናል ሁላችንም። አሁንም ደግሞ ስለ ህግ የሚያውቁ ልጆች ናቸው እንግዲህ ቲክቶክ ላይ ስለ ህግ አዋቂ ነን ያለው ልጅ ነው። እንደዛ እያለ ያለው አሁን የሚቀጥለውን አይተን አሁንም ሌላ ነገር ከሆነ እንግዲህ ያው እኛ በምንዋጣበት መንገድ እንዋጣለን እያሉ በጣም ቁጣን ቀስቅሷል። እንዲሁም ደግሞ ያው እንደሰማችሁት ጋዜጠኞቹም እንዳይገቡ በተከለከሉበት ሰዓት እነሱም በህግ እንጠይቃቸዋለን እያሉ ነው ጋዜጠኞቹም በህግ እንጠይቃለን እያሉ ነው ምክንያቱም ለምን አትግቡ ተባሉ የተወሰኑ ሰዎች ደግሞ ገብተዋል እነዚህኞቹ እየተገፈተሩ ሲወጡ ሌሎች ደግሞ እየገቡ ደግሞ አሉ ጋዜጠኛ ሳይሆኑ ዝም ብሎ ማለት ነው ብቻ ለማንኛውም ሁሉም ነገር በጣም ያሳዝናል ፍትህ ለቀነኒ ፍትህ ለእህታችን እዚህ ጋር የአንድን እንትን ክልልን የአንድን ሰፈር የአንድ መንደር አይደለም ሁላችንም በኢትዮጵያዊነት ፍትህ ለእህታችን ማለት አለብን። ቀነኒ ፍትህ ማግኘት አለባት። አንዱ አለም ነጻ ከሆነ ይፋ ተደርጎ ለምንድ ነው ማይለቀቀው? እኔ ሊገባኝ ያልቻለ፣ ምንም ነገር አላገኘንበትም፣ ነጻ ነው በቃ። ነጻ ከሆነ ቀጠሮ ምንም አያስፈልግም። እኔ እንደማየው ከሆነ ማለት ነው አይደለም እንደ እውነት ከተናገርን እኮ አንዷአለም ከእጁ ንጹህ ነው። እስካሁን በተደረገው ምርመራ ምንም አይነት ነገር አላገኘንበትም። ምንም ካልተገኘ ለምን በይፋ ነጻነቱ ታውጆለት? እሱም በኮንፊደንስ በህዝብ ፊት ለምን ተለቆ በቃ ማለት ለህዝብ ታውቆ እጁ ንጹህ ነው፣ ምንም የለበትም፣ ይሄ ነገር ተብሎ በቃ ቤተሰብም ሆነ እንዳለ ኢትዮጵያ ህዝብ በሙሉ እሱ ላይ ጥርጣሬ አሁንም ነው እየተባለ ሳይሆን፣ ሁሉም ሰው ጥርጣሬ አብሮ ቤት ውስጥ የነበረ እሱ ነው። ወደቀች ከተባለ ምንም ነገር አልፈነዳችም። ያው ልጁ መግቢያ ላይ የሰማችሁትም እንደዛ ነው። ምንም አይነት ነገር ስብራት የለም። ወንድምየውም እንደዛው አስክሬኗን አይቻለሁ ብሏል፣ አደለ ለማ ለማም እንደዛ ብሏል ወጥቶ ሲናገር፣ ምንም አይነት ነገር የላትም ብሏል። አስገባላችኋለሁ እሱም ያለውን ያልሰማችሁ ካላችሁ አስገባላችኋለሁ። የለማንም ማለት ነው አስክሬኗን አይቻለሁ ምንም የሆነችው ነገር የለም እያለ ነው። አንድ ሰው ከወደቀ እንክትክት ዱቄት ነው የሚሆነው። እጅ ልጅ እኮ በጣም ቀጭናት፣ በጣም ትንሽ ናት፣ ሰውነቷ እንክትክት ነው የምትለው። ከአምስተኛ ፎቅ መውደቅ ማለት አስቡት እንጂ እንደ ሰው ማለት ነው። ስለ እውነት ከተናገርን ግን ይሁን እንጂ እንደዛም ሆኖ ወድቃ ነው ተብሎ የሚደመደም ከሆነ በዛም የሚደመደም ከሆነ እሱ ንጹሕ ነው ከተባለ በንጽህናውን አውቆ ለምን አይለቀቅም? በቃ ቀጠሮ ማስረዘም ምናምን ምን ያደርጋል? ቤተሰቦቿን ማስለቀስ ምን ያደርጋል? ይሄ እኮ ሌላ ሌላ አንባ ነው። እውነት ቀነኒ ያደለም ለቤተሰብ ለማንም የምታሳዝንና፣ እኔ እንጃ በጣም የሁሉንም ልብ የሰበረች ናት። ልክ እንደ ትዝታና እንደ ሄበን ሚዲያ ላይ እንዳየናቸው ሰዎች ሁላችንም እንደዛ የሁሉንም ልብ እና ቀልብ የሳበች ናት። ምክንያቱም ሁላችንን ያስነባችናት በጣም የምታሳዝናት ሁሉ ነገሯ። ይህ ባስ ተብሎ ደግሞ ከቤተሰቦቿ ጋር ያላት ቅርብርብነት ከአባቷ ከእናቷ ጋር እንደ ጓደኝነት ፍሪደም ያላት ደስ የምትል ናት። ከቤተሰብ ጋር ያለው እሷን መርሳት እንግዲህ ለቤተሰብ አስቡት። ሺ እንደዚህ አይነትን ልጅ ቀርቶ አውሬ ልጅ እንኳን ቢሆን ራሱ ወላጅ ምናክል ለልጁ እንዴት እንደሚንገበገብ ታውቃላችሁ። በአብዛኛው ደግሞ ልጆች ያላችሁ ትላልቅ ሰዎች ምናምን ደግሞ እናንተ በደንብ ይገባችኋል ከኛ የበለጠ ማለት ነው። ምክንያቱም ስለ ልጅ ስለምታውቁ ብዬ አስባለሁ። እዚህ ጋር የልጅነት፣ የአባትነት፣ የእናትነት ብቻ አይደለም አንድ ሰው በግፍ እንደዚህ ከሆነ ያ ነገር ትክክለኛው ነገር ይወጣ። እኔ አንዱ አለም ነጻ ከሆነ ለምን ትክክል አይወጣ ሌላ ቦታ ላይ ሁሉም የራሱን እንግዲህ ይሄ ነገር ትላንትና ከዚህ ከንትኑ በኋላ ላይ ሚዲያ ላይ የተለያዩ ነገሮች እየተሰጡ የተለያየ ስሞች እየተሰጡ ነው ያሉት። ህዝቡ በቁጣ ነው ተነስቶ ያለ። ለምንድን ነው ቀጠሮ ውስጥ የሚቀጠረው? ይህን ነገር ለማረሳሳት ነው ወይ ሰው እንዲሰለቸው ነው ወይ? እንደ ሄቨን እኮ ነው። የሄቨን እንደዛ ሀይ ሀይ ሀይ ተባለ፣ የሆነ ኮንዶሚኒየም ለእናትየው ተሰጠ፣ አፏን ጥርቅም አድርጋ ጸጥ አስደረጓት። በቀጠሮም ስትሄድ ጭራሽ ሀያ አምስት አመት አነሰኝ ስትል ሀያ ሶስት አመት ሆኖ ቁጭ የሄቨን ጉዳይ ተቀነሰለት ይባስ ተብሎ ሁለት አመት እና ቅጥል እርር የሚያደርግ ነገሮች ናቸው ማለት ነው። ለማንኛውም ፈጣሪ ለቤተሰቦቿ መጽናናትን ያድል። የእውነት ነው ምለው እና አደለም፣ የሀረር ልጆች መቆጣት አደለም፣ እንዳለ ሙላ ኢትዮጵያ ነው የተቆጣ። እዚ ጋ እነሱ ብቻ አደለም። በቁጣ የቀሰቀሰ ሁሉንም ሁሉንም አስቆጥቷል። ፍትህ መዛባት የለበትም። እነዚህ ሰዎች ቢያንስ ልጃቸውን ባያገኙ ፍትህ ማግኘት አለባቸው። ሽምግልና ሲባል ነበር መጀመሪያ፣ ሀያ አምስት ሚሊዮን ብር ሽምግልና ሊሰጣቸው በሽምግልና ሲደራደሩ ነበረ። በዚህም እምቢ ካላችሁ ተባለ ሚዲያ ላይ እንዳይቀርቡ ተደርገዋል። በውስጥ ውስጥ ነው እንጂ መረጃ እኮ የሚያመጡት ሰዎች በትክክል ሚዲያ ላይ እንዳይወጡ ትንፍሽ እንዳይሉ ተደርጓል። እውነት በጣም ያሳዝናል። ማለት በዳይና ተበዳይን እዚህ ጋር ማየት አለባችሁ። ለተበዳይ ቦታ ይሰጣል፣ ለበዳይ ቦታ ይሰጣል። ለተበዳይ ግን ቦታም ጊዜም ሰዓትም ሚላቸው ማለት ነው። እንዲህ አይነት ህግ ግን አላቅም። ብቻ ፈጣሪ የእውነት አምላክ እሱ ስላለ ፍትህ ከፈጣሪ ያገኛሉ። ግን በጣም ያሳዝናል። ሁላችሁም ነገ ለኔ በሉ። እህት ወንድም ያላችሁ ቤተሰብ ያላችሁ፣ ይሄ እያንዳንዳችን ቤት የሚደርስ ጉዳይ ነው። ፍትህ ለቀነኒ ማለት አለብን እንጂ እኔ የሐረርጌዎቹ ልጆች ብቻ ጋር አይደለም ስሜቱ ያለ ሁላችንም ጋር ስሜት አለ። ግድ የሐረር ልጅ መሆን የለብኝም ፍትህ ለቀነኒ መጠየቅ ማለት ነው። የትኛውም ኢትዮጵያውያን እንደ አንድ እህታችን ምኗንም ያላወቀችው እንደዚህ አይነት ነገር ሲደርስባት ለእሷ ፍትህ ማለት አለብን። ቀነኒ እህት ወይ ብትሆን እኔ ብሆን ብለን ማሰብ አለብን። እኛ ደግሞ ወጣቶች በእሷ ጋ እድሜ ያለን ወጣቶች ደግሞ እኔ ብሆን እህት ብትሆን እያላችሁ ሁላችሁ በቀነኒ ቦታ ራሳችሁን እያደረጋችሁ ወይ ነገር ምን አክል እውነት ነው ውሸት ነው የሚለውን ነገር ማገናዘብ ዴ ብዙ አይነት ነገሮች ተገኙ ይባላል። ከዛ ደግሞ ሁሉም ይሸፈናል። ጭራሽ ነጻ ነው፣ ምንም ነገር የለውም በቃ። ነጻ ከሆነ ለምን አይለቁትም? ምን ያደርጋል ቀጠሮ ምናምን? ምንም አያስፈልግም እኮ ምንም ነጻነቱ በይፋ ታውጆለት ምንም የለውም፣ ይሄ ሰው ንጹህ ነው ተብሎ ይለቀቅ። በቃ እሱም ስራውን ሰርቶ ይኑር፣ ቤተሰብም ተስፋ ቁርጥ አርጎ ነፍሷን ይማረው እያሉ ቁጭ ይበሉ። ይሄም እኮ አንድ ነገር ነው። ይሄ እኮ ቤተሰብን ያንጠለጥላል። ሚዲያ ላይ እንዳይተነፍሱ ተደርጓል። ለምን ብቻ ያማል።